አርእስተ ዜና የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሕአፓ መንግስት ያለ አግባብ አስሯቸዋል ያላቸውን ሰዎች እንዲፈታ ጠየቀ ፓርቲው መንግስት የተለየ ፖለቲካ አመለካከት ያላቸውን ሰዎች ለችግርና መከራ እየዳረገ ይገኛል ሲልም ወቅሷል። በዝርዝር ይዘነዋል። በደቡብ ምዕራብ ኢትዮጵያ ህዝቦች ክልል የወርቅ ምርት በህገወጥ መንገድ እየሸሸ ነው ተባለ። የክልሉ ማዕድንና ኤነርጂ ልማት ኤጀንሲ በተለይም በቢሮ ወረዳ ሊገኝ ከታቀደው የወርቅ ምርት ከግማሽ በመቶ በታች ሆኗል ብሏል። የምነግራችሁ ጉዳይ ነው። በአማራ ክልል ሲካሄድ የቆየው የአጀንዳ ማሰባሰብ ስራ መጠናቀቁን የኢትዮጵያ ሀገራዊ ምክክር ኮሚሽን አስታወቀ። በክልሉ የተሰበሰቡ አጀንዳዎች ርክክብ በትናንትና እለት በባህር ዳር ከተማ ርክክብ መደረጉም ተገልጸዋል። ሰሙታላችሁ። ቻይና አሜሪካ በሀገሯ ላይ የጣለችውን ታሪፍ ሙሉ በሙሉ መሰረዝ አለባት በማለት አስጠነቀቀች። አሜሪካና ቻይና በቅርቡ የገቡበትን ጭማሪ ተከትሎ የተጀመረውን የንግድ ጦርነት አሜሪካ የምትቀጥልበት ከሆነ ቻይና እስከ መጨረሻው ለመፋለም መዘጋጅቷንም አስታውቃለች። ከውጭ ምንጭ ያዝነው ዜና ነው። እኒህና ሌሎች መረጃዎችን አብራችሁን ስትቆይ የምታገኝ ይሆናል። ከዜናዎቹ ጋር ዳግም ተገኝ ነኝ። ከመጋቢት 27 ቀን እስከ ሚያዚያ 5 2017 ዓ.ም ድረስ በአማራ ክልል ሲካሄድ የቆየው የአጀንዳ ማሰባሰብ ስራ መጠናቀቁን የኢትዮጵያ ሀገራዊ ምክክር ኮሚሽን አስታወቀ። በክልሉ የሕዝብ ወኪሎች የተሰበሰቡት አጀንዳዎች እንደ ሀገርም ሆነ እንደ ክልል ላጋጠሙ ችግሮች መፍትሄ ለማምጣት የሚያግዙ መሆናቸውን ኮሚሽነር መላኩ ወልደ ማርያም ተናግረዋል። አክለውም ችግሮችን በሰለጠነ መንገድ በመነጋገርና በመወያየት እንዲሁም በመተማመን መስራት ባህል እንዲሆን ጭምር ያገዘ እንደሆነም ተናግረዋል። የቀረቡ አጀንዳዎች ለህብረብ ሀገራዊ አንድነት፣ ሰላምና አብሮነት መጠናከር የጎላ ፋይዳ እንዳላቸውም ጠቅሰዋል። በክልሉ በነበረው የምክክር ሂደት ከተሳታፊዎች በርካታ ቁም ነገሮች አግኝተንበታል ያሉት ኮሚሽነር መላኩ ትምህርት ቀስመንበታል ማለታቸውን የኢትዮጵያ ፕሬስ ድርጅት ዘግቧል። በክልሉ የተሰበሰቡ አጀንዳዎች ርክክብ በትናንትናው ዕለት በባህር ዳር ከተማም ተካሂደዋል። መንግስት ያለአግባብ አስሯቸዋል ያላቸውን ዜጎች በአስቸኳይ እንዲፈታ የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሕአፓ ጠየቀ። ፓርቲው በወቅታዊ ጉዳይ ላይ ለሀገሬ ቴሌቪዥን በላከው መግለጫ መንግስት በብሔር ልዩነት ላይ በተመሰረተ የማንነት ፍረጃና ከገዢዎች የተለየ የፖለቲካ አመለካከት ያላቸውን ሰዎች ለችግርና መከራ እየዳረገ ይገኛል ሲል ወቅሷል። መንግስት በብሔር ማንነት፣ በፖለቲካ ልዩነት እንዲሁም በእምነታቸው የተነሳ ያለምንም ፍርድ ቤት ትዕዛዝ በየጊዜው ለእስር የተዳረጉ ዜጎች ላይ እያደረሰ ያለውን በእስር ማማቀቅ በጽኑ የሚወገዝ መሆኑ የሆኑን ፓርቲው ገልጿል። መንግስት ኢፍትሐዊ ተግባሮችን በእስረኞች ላይ እየፈጸመ ነው ሲል የወቀሰው ፓርቲው አብዛኛውን ጊዜ በፈጠራ ክሶች ሰዎችን እያሰረና የፍትህ ስርዓቱን ረዣዥም ቀጠሮችን በመጠየቅ ያጓትታል ሲልም ተችቷል። ኢሕአፓ ከሚታሰሩት ግለሰቦች ለምርመራ በሚል የሚወሰዱ ስልኮች፣ ላፕቶፖች፣ ኮምፒውተሮች ምርመራው አልተጠናቀቀም በሚል ይወረሳሉ ሲልም የገለጸ ሲሆን፣ ይህ በግልጽ ቋንቋ ንጥቂያ ማለት ነው ሲልም ወቅሷል። በመሆኑም መንግስት በግፍታ አስሮ ለአያሌ ጉዳቶች በመዳረግ ላይ ለሚገኙት የህሊና የፖለቲካ የማንነት እስረኞች በሙሉ የተነፈጉትን ፍትህ እንዲያገኙ ጥሪ ያቀረበው ኢሕአፓ የሚመለከታቸው የፍትህ አካላት የሚጠበቅባቸው እንዲያደርጉም ጠይቀዋል። በደቡብ ምዕራብ ኢትዮጵያ ህዝቦች ክልል የወርቅ ምርት በህገ ወጥ መንገድ የሚሸሽበት ሁኔታ እንዳለ ተነገረ። የክልሉ ማዕድና ኢነርጂ ልማት ኤጀንሲ እንደገለጸው በክልሉ በተለይም በቤሮ ወረዳ ሊገኝ ከታቀደ የወርቅ ምርት ከግማሽ በመቶ በታች ሆኗል ተብለዋል። የኤጀንሲው ዋና ዳይሬክተር አቶ ገብረ ማርያም ሰጠኝ በወረዳው ሀምሳ የሚሆኑ የወርቅ ቁፋሩ ድርጅቶች ቢኖሩም አብዛኛዎቹ ገቢ ማድረግ የቻሉት እጅግ አነስተኛ ነውም ሲሉ ተናግረዋል። የኤጀንሲው ዋና ዳይሬክተር የዝናብ እጥረት፣ የነዳጅ መጥፋት ከህገ ወጥነቱ ጋር ተዳምሮ ሊገኝ የታሰበው ወርቅ መንግስት ገቢ ሊሆን አለመቻሉንም ጠቁመዋል። በወረዳ የሚገኘው የነዳጅ ማደያ አንድ መሆኑ ችግሩ እንዲባባስ አድርጎታል ሲሉም አክለዋል። በዘጠኝ ወራት ውስጥ ሊገባ ከነበረው 225 ኪሎ ግራም የወርቅ ምርት ውስጥ መሳካት የቻለው 18 ኪሎ ግራም ብቻ መሆኑን ኃላፊው ይፋ አድርገዋል። በነዳጅ የሚሰሩ ባለ ሁለትና ባለ ሶስት እግር ተሽከርካሪዎች ወደ ሀገር ውስጥ እንዳይገቡ መወሰኑን የትራንስፖርትና ሎጂስቲክስ ሚኒስቴር አስታወቀ። በተለምዶ ባጃጅ የሚባሉት ባለ ሶስት እግር ተሽከርካሪዎችና ባለሁለት ባለ ሁለት እግር ሞተር ብስክሌቶች ወደ ሀገር ውስጥ ማስገባት እንደማይቻል የትራንስፖርትና ሎጂስቲክስ ሚኒስቴር ዴታ አቶ በሪው ሐሰን ተናግረዋል። ሚኒስትር ዴታው ይህንን ያሉት ሚያዝያ ሁለት ቀን 2017 ዓ ም ሀድ ቢዝነስ ግሩፕ በሀገር ውስጥ የተመረቱ በኤሌክትሪክ የሚሰሩ ባለ ሁለትና ባለ ሶስት እግር ተሽከርካሪዎችን ለገበያ ማቅረቡን በወዳጅነት ነት ፓርክ በተዘጋጀ ስነ ስርዓት ሲያስተዋውቅ እንደሆነ ሪፖርተር ዘግበዋል። ኢትዮጵያ በየዓመቱ ለነዳጅ እስከ ስድስት ቢሊዮን ብር እንደምታወጣ የተናገሩት አቶ በሪሁ በታዳሽ ኃይል ላይ ያለንን እምቅ አቅም ተጠቅመን ከውጭ የሚገባውን ደረጃውን ያልጠበቀ ነዳጅ ላይ ጥገኛ ከመሆንና አዙሪት ውስጥ ከመግባት ይልቅ በኤሌክትሪክ የሚሰሩ ተሽከርካሪዎችን እንደ አማራጭ መወሰድ እንዳለበት ተናግረዋል። ለዚህም ፖሊሲዎችና የማስፈጸሚያ ስልቶች እንደተዘጋጁ ሚኒስትር ዴታው ገልጸዋል። ከሀገር ማዶ ወዳገኘናቸው መረጃዎች አለፍን። የጋቦን የሽግግር መንግስትና የ2023 መፈንቅለ መንግስት መሪ የነበሩት ወታደራዊ ሰው ብሪስ ኦሊጊ ንጉሜ በአገሪቱ በተካሄደው ፕሬዝዳንታዊ ምርጫ 90.35 በመቶ ድምጽ በማግኘት በሰፊ ልዩነት ማሸነፍ መቻላቸው ተገልጿል። በሀገሪቱ የሚገኙ 70.4 በመቶ የሚሆን ዜጎች በምርጫው መሳተፋቸውም ተነግረዋል። ኦሊጊ ንጉሜ በፕሬዝዳንት ቦንጎ ላይ መፈንቅለ መንግስት ካደረጉ በኋላ ስልጣናቸውን ለሲቪል ባለስልጣናት ለማስረከብ ቃል ገብቶ የነበረ ቢሆንም ከወታደራዊ ኃይሉ ፍቃድ በመውሰድ ምርጫውን በመወዳደር በከፍተኛ ልዩነት ማሸነፍ ችለዋል። በውድድሩ የኦሊጌ ንጉሜ ተፎካካሪው አላይን ክላውድ ቢሊ 3.02 በመቶ ድምፅ ብቻ ሲያገኙ የተቀሩት ስድስት እጩዎች ደግሞ የአንድ በመቶ ውጤት ማግኘት አልቻሉም። በታዛቢነት የተካተተው የጋቦን የሲቪል ማህበረሰብ ድርጅት እንደገለጸው ምርጫው 98.6 በመቶ ፍትሐዊ ነው ሲል አፍሪካ ኒውስ ዘግበዋል። የየመን ሁቲ አማጽያን አሜሪካ በፈጸመችው የአየር ጥቃት ስድስት ሰዎች ህይወታቸውን አጥተዋል ተባለ። የአሜሪካ ጦር በኢራን የሚደገፉና በየመን የሚንቀሳቀሱ የሁቲ ታጣቂዎች የአየር ጥቃት ያደረሰችው ትላንት ሚያዝያ አምስት ቀን 2017 ዓ ም እንደሆነ ከሁቲዎች ጋር በቅርበት የሚሰራው አልማሲራ ሚዲያ ዘግበዋል። በጥቃቱ በርካታ ሰዎች መጎዳታቸው ተሰምቶ ስድስት ሰዎች መሞታቸውም ተነግረዋል። በሌላ በኩል ሁቲ የአሜሪካ ኤምኪው ናይን ሰው አልባ አውሮፕላን በሀጃ ግዛት አየር ክልል ላይ ተመቶ መውደቁን አስታውቋል። በጥቃቱ ላይ የአሜሪካ መንግስትም ሆነ ፔንታጎን ያሉት ነገር ባይኖርም የአሜሪካ ማዕከላዊ እዝ ሴንት ኮም በየመን ላይ የሚደርሰው ጥቃት በየቀኑ ሆኗል እስከ መባል ደርሷል ብለዋል። የየመን ሁቲ አማጽያን በቀይ ባህር ላይ የሚያልፉ ቃጫይ መርከቦች በሚሳይል እና በድሮን ኢላማ ማድረጋቸው የነዳጅ እና የሌሎች ምርቶችን ዋጋ ከፍ ያደርጋል መባሉም ይታወሳል። ሰፊ የየመን ግዛትን ተቆጣጥሮ የሚገኙት ሁቲ አማጽያን ከእስራኤልና ከሐማስ ጦርነት መቀስቀስ ወዲህ በቀይ ባህር በኩል በሚያልፉ ግዙፍ የጭነት መርከቦች ላይ ጥቃት ሲሰነዝሩ ቆይተዋል እንደ አውሮፓኑ አቆጣጠር ከ ህዳር 23 እስከ ጥቅምት 24 ሁቲዎች 190 ጥቃቶችን በቀይ ባህር ላይ ሰንዝረዋል ሲል አሶሺዬትድ ፕሬስ ዘግበዋል። ቻይና አሜሪካ በሀገሯ ላይ የጣለችውን ታሪፍ ሙሉ በሙሉ እንድትሰርዝ ማስጠንቀቋ ተሰማ። የቻይና የንግድ ሚኒስቴር ባወጣው መግለጫ አሜሪካ ስህተቷን ለማረም ትልቅ እርምጃ እንድትወስድ ለማስጠንቀቅ እንወዳለን ሲሉ ተናግረዋል። አሜሪካ የጣለችውን ታሪፍ በመሰረዝ ትክክለኛውን የጋራ ተጠቃሚነት መንገድ መመለስ ይገባል ሲሉ የቻይና የንግድ ሚኒስቴር አስታውቋል። በሚያዚያ ወር መጀመሪያ ዶናልድ ትራምፕ ከቻይና በሚገቡ ምርቶች ላይ የ54 በመቶ የታሪፍ ጭማሪ አድርገው ነበር። በአሁኑ ወቅት ደግሞ ይህ ታሪፍ ጭማሪ ወደ 145 በመቶ አድጓል። ቻይናም የአሜሪካን እርምጃ በመከተል በአሜሪካ ምርቶች ላይ የ34 በመቶ ታሪፍ ጭማሪ አድርጋ ነበር። አሜሪካ ጭማሪ ስታደርግ፣ ቻይናም በአሜሪካ ላይ የምጥለውን የታሪፍ ጭማሪ ወደ 84 በመቶ ያሳደገች ሲሆን አሁን ላይ 125 በመቶ አድርሰዋለች። በቅርቡ የተደረገው ጭማሪ ተከትሎ የተጀመረውን የንግድ ጦርነት አሜሪካ የምትቀጥልበት ከሆነ ቻይና እስከ መጨረሻው ለመፋለም መዘጋጅቷንም አስታውቃለች ሲል ቢቢሲ ዘግበዋል። ውድ የሀገሬ ቴሌቪዥን ተመልካቾቻችን የሰዓቱ ዜናዎችን ይመስሉ ነበር። ከቀሪ የሀገሬ ቴሌቪዥን መሰናዶች ጋር ሰናይ ጊዜን ተመኘው።